የጊዜውን ማብቃት ያልተረዱ በሆዳቸው ብቻ ለሚያስቡ አንድ ተረት በሚገባ ይገልጻቸዋል። ተረቱም አንድ እድሜ ጠገብ ጅብ ሁለት ልጆች ነበሩት። የአንደኛው ልጁ ስሙ መንሾለል ሲባል፣ የሁለተኛው ልጁ ስም ደግሞ መዝሩጥ ይባላል። ታዲያ ከእለታት በአንዱ ቀን አያጅቦ ሁለቱን ልጆቹን ይዞ ምግቡን ሲፈልግ ሳይቀናው ቆይቶ ሌሊቱ ተጋምሶ ከቆየ በኋላ አንድ ጌታው የረሳውን አህያ በጫካ ያገኛሉ። ይህንኑ አህያ ተጋግዘው ይጥሉታል። ሦስቱም ሊበሉ ሲቀርቡ አባት ጅብ የለም የለም፣ ወዲያ ፈቀቅ በሉ፣ የአህያውን መስባትና አለመስባት ልይ ብሎ ብቻውን ይበላ ጀመር። ልጆቹም አባታችን፣ ለእኛም እንብላ እንጂ ቢሉት ቆዩ፣ ስባቱን እያየሁ ነው ካለ በኋላ ለመንሾለል አንድ ጆሮ ወረወረለት፣ ለመዝሩጥ ግን ፍጹም ከለከለው። በዚህ ሁኔታ ያሉ መንጋት ጀመረ። ሁለቱም ልጆቹ ስለሰጉ አባታችን ነጋ እኮ እንሄድ አሉት። አባት ጅብ መብሉ ስለጣመው ዝም ብሎ የጨረቃን ንጋትና የአህያን ስባት የማውቀው እኔ ነኝ በማለት ማሳሰቢያቸውን ናቀ። እንደ ተፈራው አልቀረም። የአህያው ባለቤት ጎረቤቶቹን አሰባስቦ ጦርና መጥረቢያ ይዞ ሲፈልግ እጅግ ሆዱ የከበደ ጅብ በአህያው ላይ ተከምሮ ሲነጭ ደረሰ። በሁኔታው የደነገጡት ሁለቱ ልጆች በሩጫ ተፈተለኩ። አባት ጅብ አደጋ ውስጥ መውደቁን ሲያውቅ ልጆቹን እንዲህ እያለ መጣራት ጀመረ። ልጄ አድነኝ መንሾለል ሲል ልጅ ደግሞ አባቴ ምን ሰጠኸኝ ከአንድ ጀሮ ሌላ ብሎት ገሰገሰ። አድነኝ ልጄ መዝሩጥ ብሎ ሁለተኛ ልጁን ተጣራ ልጁም አባቴ እንደ በላህ ሩጥ ብሎት አመለጠ። ሆዳሙ አባት ብቻውን ሲጎስር ብቻውን በጦርና በመጥረቢያ ተቀጥቅጦ ሞተ። ይህን ምሳሌ በከንቱ አላነሳሁም፣ ለዛሬዎቹ አልነጋም ባዮች እጣቸው ይኸው እንደሆነ ስለሚያሳይ ነው። በሆዳቸው የሚያስቡ በሰፊው ዘርግተዋል፣ የሚጠፋውን ዲያብሎስ ተመክተዋል፣ አለቅጥም ደርጅተዋል። አሁን ድንገት ሰዓቱ አለቀ። ብርሃን መጣ። ጨለማው ሊገፈፍ ነው። ያልበሉት የበይ ተመልካች የሆኑት ቀድመው አመለጡ። ነገር ግን ደርጅተው የከበዱት የጨለማውን ሥርዓት ተስፋ ያደረጉት አሁንም እዚያው ባሉበት ናቸው። መጨረሻውንም እነሆ ሳይርቅ ልናየው ነው። ስለዚህ የብርሃን ልጆች ከጨለማው ውጡ፣ ራቁ። ከእንግዲህ በኢትዮጵያ የሚጸናው አንድ እምነት! እርሷም በልውልፊት የከበረችው ተዋህዶ የተለያየ ቀለም ቋንቋ ያለው አንድ ህዝብ፣ አንድ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አህዱ አምላክ፣ አንድ እናት ቅድስት ድንግል ማርያም ወላዲት አምላክ፣ የከበሩ ተራዳይ ቅዱሳን መላእክት፦ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል፣ ቅዱስ ራጉኤል፣ ቅዱስ ዑራኤል፣ ቅዱስ ሳቁኤል፣ ቅዱስ አፍኒን። ምድራችን በዚህ መልክ እጅግ በረቀቀው የእግዚአብሔር ጥበብና በረከት ጸጋም ትከበባለች። ኢትዮጵያ የዓለም ብርሃን መልእክት አራት